በናይጄሪያ ወጣት ካቶሊካውያን ማህበራዊ ድረገጽን በመጠቀም የወንጌል አገልግሎትን መስጠት አለባቸው ተባለ። የናይጄሪያ የካቶሊክ ጽህፈት ቤት በወጣቶች መካከል የፍቅር፣ የመተሳሰብና የአገልግሎት እሴቶችን በማጎልበት በናይጄሪያ ማህበረሰብ ውስጥ እየጨመረ የመጣውን የሞራል ውድቀት ለመቅረፍ ያለመ ፕሮግራም አዘጋጀ። ሌሎችን በፍቅር ማገልገል በመባል የሚታወቀው የተነሳሽነት የባህላዊ እሴቶች እንዳይሸረሸሩ ለመከላከል ና ለማነሳሳት ያለመ ፕሮግራም እንደሆነ ተገልጿል። ብሔራዊ የወጣቶች እንቅስቃሴ አስተባባሪ አባ ቦኒፌስ ኢዶኮ ከኤሲአይ አፍሪካ ጋር ባደረጉት ቃለምልልስ በወጣቶች መካከል የሞራል አብዮት እንደሚያስፈልግ የተናገሩ ሲሆን ወጣቶችን በማሰባሰብ በህብረተሰባችን ውስጥ የሞራል ዝቅጠት እያስከተለ ያለውን አሉታዊ ተጽዕኖ ለማሰላሰል ታስበው የተዘጋጀ ነው። ታማኝነት፣ ርኅራሂና ደግነት ያሉ ልማዳዊ እሴቶች እንዴት እየተሸረሸሩ እንዳሉ እያየን ነው። እናም ሙስናና አለመረጋጋትን ጨምሮ በርካታ የህብረተሰብ ቀውሶች እንዲፈጠሩ ምክንያት ሆኗል፣ በማለት መልእክታቸውን አስተላልፏል። አባ ቦኒፌስ በመልእክታቸው ስለ ማህበራዊ መገናኛ ብዙኃን ሀሳብ በማንሳት ማህበራዊ ድረገጾችን የምንጠቀምበት መንገድ ጉዳዩን ጥሩ ወይም መጥፎ ያደርጓል። ወጣቶች ቴክኖሎጂን ተጠቅመው ክርስቲያናዊና ሰብአዊ እሴቶችን እንዲያስተዋውቁ እየሞከርን ነው፣ ሲሉ ተናግረዋል። አክለውም ወጣቶች እርስ በርስ እንዲተባበሩና በባህሪያቸው የበለጠ ጠንቃቃ መሆን አለባቸው በይበልጥም ሰብአዊ ደ ግና ከሁሉም በላይ ሌሎችን ለማገልገል ቁርጠኛ መሆን አለባቸው ብለዋል።